ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዝያ 17 ወይም አፕሪል 25 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳያለን። ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር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 እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ተገዝቶ 152 ብር ከ98 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ነው። አንድ የስዊስ ፍራንክ በጥቁር ገበያ 190 ብር ከ27 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር 26 ሳንቲም ገዝቶ 164 ብር 49 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 136 ብር 0 05 ሳንቲም ተገዝቶ 138 ብር 77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 113 ብር 96 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 94 ብር ከ76 ሳንቲም ገዝቶ 96 ብር ከ65 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ነው። አንድ የአውስትራሊያን ዶላር በጥቁር ገቢያ 101 ብር ከ26 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 83 ብር ከ50 ሳንቲም ገዝቶ 85 ብር ከ17 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ነው። አንድ የቻይና ይዋን በጥቁር ገበያ 21 ብር ከ68 ሳንቲም እየተመነዘረ ነው። የቻይና ይዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ሲሆን 17 ብር ከ83 ሳንቲም ገዝቶ 18 ብር ከ19 ሳንቲም እየተሸጠ ይገኛል። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር እየተሸጠ ነው። አንድ ፓውንድ በጥቁር ገበያ 210 ብር ከ17 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዋጋ ባንክ ሲሆን 174 ብር 17 ሳንቲም ተገስቶ 177 ብር 65 ሳንቲም እየተሸጠ ነው። በንግድ ባንክ ቶ52 ብር ከ78 ሳንቲም ተገስቶ 55 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 514 ብር ከ76 ሳንቲም እየተመነዘረ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ገዝቶ 35 ብር ከ80 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 410 ብር ከ7 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 222 ብር ከ77 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 419 ብር ከ06 ሳንቲም እየተመነዘረ ነው። አንድ የቱርክ ሌሬ በጥቁር ገበያ አራት ብር ከ11 ሳንቲም በመመንዘር ላይ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ09 ሳንቲም በመመንዘር ላይ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመኒን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። የዛሬው የምንዛሬ የዕለታዊ የምንዛሬ ተመኒን ይወስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። በዚያ በቃን። መልካም ጊዜ፣ መልካም ቀን።